የሚፈልገው አንድ ከአብርሽና ከሩታ ህይወት ሄርሜላን ማስወጣት፣ ሁለት ደግሞ ጋሺ ከሩታ ጋር ቁጭ ብሎ እንዲያወራ ማድረግ። እንደ አባት ሊሰማው ይችላል። ግን አሁንም በህግ አምላኬ ፍሬም፣ የምን ሀዘን አመጣህብን? ደግሞ በሀዘን ላይ ሀዘን ልጨምርበት አልፈልግም። አባቴ በጣም ተከፍተዋል። እንዲህ አባቴ የተከፋው እኮ በእናንተ ድራማ በእናንተ ውሸት ነው። የምን ሀዘን አመጣህብን? ለማንኛውም ብን የተናገረው ደስ ብሎኛል። አንድ ባብሬሽና በሩ የሩታ ህይወት ሄርሜላን ማስወጣት ነው። ሁለት ደግሞ ሩታና ጋሽዬ ቁጭ ብለው እንዲነጋገሩ ማድረግ ነው ብለዋል። ማለት ነው እኛ ዋናው ቢኒ፣ ዋናው ማለት ነው ኢምፖርታንቱ፣ ይቺ ራቆታምና ይቺ ዝሙታም በአብርሃምና በሩታ ህይወት ውልቅ ብላ ወጣ፣ የራሷ የሆነ ቪዲዮ እንድሰራ ነው የምንፈልገው ማለት ነው። እሱ ነው የምንፈልገው ማለት ነው። ነገር ግን ጋሽዬና ሩታ መነጋገሩ ይሄም እኮ የማይቀር ጉዳይ ነው። ይሄም ማይቀር ጉዳይ ነው። አሊያማ የገባችሁበት መንገድ እኮ የምትወጡበት አጣቻችኋል፣ ጨንቋችኋል። ለማንኛውም ቤተሰብ በኮመንት እንችላለን በሎ ለምን አትሉኝም? ለምን አትሉኝም? ለምን እንደምንችል ማለት ነው። እንግዲህ ድራማቸው ሊቋጭ ነው። በማን በኩል፣ በደንብ አድርጌ የምነግራችሁ ይሆናል ማለት ነው። የሰሞኑ ተቃውሟችን፣ ስድባችን ሰርቷል። አዎ፣ ዝሙት አታስፋፉብን፣ ወጣቶችን አትግደሉብን፣ ተተኪው ትውልድን ዝሙትን አታስተምሩብን ያለውን ነገር ስራው እየሰራ ነው ያለው ማለት ነው እ እነጋሽ አልቅበት የገቡበት ጉድጓድ መውጫ አተው ጨንቋቸዋል አሉ እንዶ ከሰማችሁት፣ ቢኒ ቤቱ ላይ ገብታችሁ በደንብ አድምጡት እ አብርሃም በዚህን ሰዓት ተጸጽቷል። እኔ ትዳሬን መምራት እፈልጋለሁ ከሩታ ጋር ታርቄ አብሬያት መኖር እፈልጋለሁ ብለዋል አሉ። ለምን ያለመሰላችሁ የሰሞኑ ተቃውሞ ነዋ። ወገ ወገብ ወገቡ ዛላው ዛላው ስላል ነው። አሁን ጨንቋቸው ቤት በኩል ድራማውን እንቋጨው እያሉ ነው። አሁን ድራማውን የሚቋጨው ሩታ ሩታ ጋር ማን ሽማግሌ ተልዕኮ ነው ይሄን ድራማ የሚቋጨው የሚለው በደንብ አድርጌ የማስረዳችሁ ሆነ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆ ነው ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ ና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማረጋችሁን እንዳትረሱ የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቢኒ ቪዲዮ ነው ማለት ነው። እንግዲህ ትላንትና በቢኒ ቤት ኤፍሬም ተገኝቶ ነበረ ማለት ነው። ትላንትና እውነቴን ነው የምላችሁ ከቢኒ ንግግር ይልቅ የኤፍሬም ሳክስ በጣም ነው የገረመኝ። በጣም እየሳኩኝ ነበረ ማለት ነው፣ የኤፍሬም ሳክስ ትላንትናማ። እንግዲህ ከድራማው እና ከውሸቱ አልፎ ሳክስ በሳክስ ሆኖ ነበረ ማለት ነው። እናም ቢሪ ምን ብሎታል ወይ እንትና ሄርሜላን ከአብርሃምና ከሩታ ህይወት ማስወጣት ወይም ደግሞ ከሽዬና ሩታ እንዲነጋገሩ ማድረግ ሲለው እኔ በሀዘን ላይ ሀዘን አልጨምርም። አረ በህጋም ለኬ ምን ሀዘን ነው ይፍሬም የምን ሀዘን ነው ያመጣው፣ ደግሞ ማለት ነው ጋሽዬ፣ ልጃቸውን ሚስት ቁጭ ብሎ ስላነጋገሩ ብቻ ሀዘን የለም። ወይስ ሀዘን ያልከው ከዚህ በፊት ሩታን አናግረው ሩታ እምቢ አልታረቅም ስላለች ነው። በዛን ሰዓት እኮ እንዳትታረቅ ያደረጋት ብዙ ነገር ነበረ ማለት ነው። እሱ ደግሞ ሀዘን ሊባል አይችልም። ደግሞ እኮ በጣም የገረመ የሳክሶ ምንድን ነው አዝነዋል፣ አባት ደግሞ ሲያዝን ማየት ያስከፋል ብሎ አንገቱ ዝቅ አድርጎ ሊያለቅ ሳይዞ አይዞ ተደ ውሸት ስትዋሹ፣ በጠራራ ፀሐይ ውሸት ነጭ ውሸት ስትዋሹ አባት የሚያዝን አልመሰላችሁን ነበረ። አባትም እንደሚያዝን የገባችሁ ዛሬ ላይ ነው እንዴ? ትላልቅ ሰዎች አባቶችን አይዘኑባችሁ። ረሳክስ ረ ሳክስ ብሎ ዝም ረ የትላንትናማ የኤፍሬም እውነት ነው የምላችሁ የአመቱ ሳክስ ነው። ትላንትና የሰከሰን ማለት ነው። እንዲያው ከውሻት ወጥቶ እኮ ትላንትና የሳክስ ቀን ነበር። ለማንኛውም እኔ ከአንተ ሳክስ ይልቅ የሚኒ አስተሳሰብ በጣም ደስ ብሎኛል ማለት ነው። ምክንያቱም ሄርሜላ የምትባል ዘረጦ ዝርጥርት ስለማንፈልጋት ከአብርሃምና ከሩታ ህይወትን እንድትወጣ እናድርግ ብለዋል ማለት ነው። እሱ ነው የሚያስማማ። አዎ፣ ይቺ ዝሙታም እንድትወጣልን እንፈልጋለን ማለት ነው። ይቺ የዝሙት ቋት፣ ይቺ ራቆታም ማለት ነው። ከባለትዳሮች ህይወትን ውልቅ ብላ እንድትወጣ፣ ባለትዳሮቹ ሰላማዊ ህይወትን እንዲኖሩ እንፈልጋለን ማለት ነው። እንዲው እኮ ይቺ ልጅ ወደ ሚዲያ ከመጣች የእስራኤልና የፍልስጤም ጦርነት ነው የተፈጠረው። ዝሙት ነው የምናየው። እኛም እነሱ መከትከት ነው ስራችን የሆነው። ስድብ ነው እንደው እኮ ስድብ ለመድን። ቤተሰብ ትንሽ ፋታ ወስደን ነበር፣ እረፍት አግኝተን ነበረ፣ ከስድብ ወጥተን ነበረ። እሷ ከመጣች ጀምሮ ይቺ ዘረጦ ዝርጥርጥ፣ ይቺ ዝሙታ ማለት ነው ራቆታ እሷን እየሰደብን አው እሷን እየሰደብን ማለት ነው። ስለዚህ ከአብርሃምና ከሩታ ህይወት ውልቅ ብላ ከወጣች ከባለ ትዳር ህይወት ውልቅ ብላ ከወጣች፣ እኛም መሳደባችን እናቆማለን ማለት ነው። ዝሙትም የሚስፋፋ የነበረው ይቆማል፣ ገደብ ያገኛል ማለት ነው። አው ይሄ ነው የምንፈልገው ቢኒ፣ በዚህ ነው የምንስማማው ማለት ነው። ጣልቃ ገብታችሁ እንግዲህ እንደ ሰሞኑ ምን አደረገች? እሷ ኖርማል ጓደኛ ናት ብላችሁ ከመዝረጥረጥ ወጥታችሁ ይቺ ልጅን ከነዚህ ህይወትን ከነዚህ ልጆችን ህይወትን አስወጡልን ማለት ነው። ሌላው ጋሽዬና ሩታ ቁጭ ብለው ይነጋገሩ ያላችሁት ማለት ነው። እንግዲህ ቤተሰብ ምንድን ነው፣ ድራማ ሊቋጭ ነው አሁን ሊቋጭ ነው ማለት ነው። ለምንድን ነው የሚቋጨው? ቀለሟ ምን አዲስ ነገር ተገኝተው ነው? አዝማሚያቸው እኮ ድራማቸውን የሚቋጩ አይመስሉም የምትሉኝ አትጠፉም። ነገር ግን የእኛ መጮህ፣ የእኛ መሳደብ፣ የኛ መቃወም ፋይዳ አምጥቷል ቤተሰብ ፋይዳ አምጥቷል ማለት ነው። ሰሞኑ እንግዲህ በጎን በኩል የአብርሃም እንግዲህ የበዓል ቪዲዮዎቹ እየወጡ እያዋረዱት ነበረ ማለት ነው። በዚህ በኩል ደግሞ የዝሙት ድራማቸውን የዝሙት እንትናቸውን ቪዲዮዋቸውን እየለቀቁ ነበር ማለት ነው። ስለዚህ ሁለቱ ሲጋጭ ህዝቡ ሆይ ብለው ተነስቶባቸዋል። እንደውም በአብዛኛውን በአብዛኛው ሰብስክራይቡን እናንሳበት፣ እኛ የሱ ቪዲዮ ማየት የለብንም ብለው ብዙ ተመልካች ተቃውሞ አቅርቡበታል ማለት ነው። ይሄ ተቃውሞ ስለቀረበበት ደግሞ የገባበትን ጉድጓድ የሚወጣበት አቶ አሁን ጋሽዬ ማለት ነው። ጋሽዬ ሩታን አነጋግሮ ሩታ እሺ እንዳለች አድርገው እርቅ ሊያወሩ ነው። እኛ በየትኛውን በኩል ይሁን በየትኛውን በኩል ይታረቁ? አዎ ይታረቁ። ያው የሚባለው እኮ የእውነት የተጣሉ እንዳይመስላቸው አሁንም ይሄ ስል ማለት ነው። ተጣልተው ሳይሆን የድራማ ጥላቸው ማለት ነው። የድራማቸው ጥል የድራማቸው ጥል የሚጠናቀቀው በጋሼ በኩል ነው። እንግዲህ ያስቡት፣ በጋሼ በኩል ማለት ነው። ጋሽዬ ሩታን አነጋግረው ሩታ ጋሽዬን አክብራ እሺ እንዳለች አድርገው አሁን ሊያስታርቁ ነው። እና እንችላለን ብለሉ በኩመንት ማለት ነው እንችላለን። እውነቴን ነው የምላችሁ እንችላለን። ስለተሳደብን ስለተቃወምን ነው ይሄ ሀሳብ የመጣው ማለት ነው። እናም ይሄ ማታ ነው ይሄ ምስጢር የተናገረኝ ማለት ነው። ይሄ ምስጢር እውነቴን ነው የምላችሁ፣ እዚህ ሶሻል ሚዲያ ላይ ዝሙታቸው ያስፋፉብናል በጎን ከካሜራ በስተጀርባ እዛ ጮማቸውን ቅቅላቸውን ክትፏቸውን እዛ ይሸረግዳሉ ማለት ነው። አንዳች ነገር ይሸርግዳችሁና እውነት ሰሞኑ በሩታ ቤት ነበሩ አሉ ሁላቸውንም በሩታ ቤተሰብ ቤት ፕሮግራም ነበረ፣ ነጽጊ አሉ። አረ የሌለ ሰው የቱን ጠርቼ የቱን ልተውላቸው? እያንዳንዱ ዩቱበር ፕሮግራም ነበረ በሩታ ቤት። አብርሃምም ሩታም ሄደዋል አሉ እዚያ ቤት። አረ የተገዛው በሬ በስንት ሺ ብር እንደሆነ ብነግራችሁ እንደው እጃችሁ በጭንቅላታችሁ ላይ ነው የምትጭኑት ማለት ነው። እኛ እዚህ እንባላለን በዚህ በሶሻል ሚዲያ ዝሙታቸው ያስፋፉልናል እኛ አንፈልግን ከዚህ በኋላ ማለት ነው አቁሙ አንፈልግም የእናንተን ሳክስ ጋዝጋዝ የሚል ሳክሳችሁ እዛው የምትሰክሱ ሰክሱ ማለት ነው ሌላው አንዳንድ ዶንቆሮች ማለት ነው እናንተ በግ እናንተ ፋራዎች ድራማ መሆኑን እያወቃችሁ ዝሙት ዝሙት በግ ቀረሽ አንቺ ነሽ እናንተ ማለት ነው። እኛም ፋራ በግ ብላችሁ የምትሰድቡን እናንተ ናችሁ በግ ማለት ነው። እኛማ ድራማ መሆኑን ጠንቅቀን ነው የምናውቀው። ድራማ ነው ያልናችሁ እኮ አንድ ቁጥር እኛ ነን። ገባችሁ አይደለም? ግን በጎቹ እናንተ ናችሁ። ዝሙትን የምታስፋፉ ዝሙትን የምትደግፉ ምድረ ዝሙታም የሆናችሁ ሴቶች፣ በተለይ ሴቶች ማለት ነው። ወንዱስ ተውት፣ ወንድ ነው። እናንተ ዝሙትን የምትደግፉ ሴቶች፣ የሴቶች አንዳንዶች እኔ ምን ብዬ ልስደባችሁ? በደንብ አድርጌ ብሰድባችሁ ደስ ይለኝ ነበር፣ ነገር ግን ስድብን አልፈልግም ማለት ነው። ስለዚህ እናንተ የዝሙት ደጋፊዎች ናችሁ፣ እኛ ደግሞ ዝሙትን አንደግፍም። ትውልድን እንዲሞት ተተኪውን ትውልድ እንደዚህ አይነት ቆሻሻ ነገርን ይዞ እንዲያድግ አንፈልግም ማለት ነው። ለዛ ነው የተቃወም ነው። እኛ በጎ ነን አይደለም። እዛ ሄዳችሁ አባታችሁን ያገደውን በግ ፈልጉ። እሺ፣ አዎ አባታችሁን ያሰረውን በግ ፈልጉ። እኛ በግ አይደለንም። እኛ ዝሙት ስለተቃወምን በግ ልንባል ወይም ፋራ ልንባል አንችልም ማለት ነው። እናንተ ናችሁ ጥልዝ የሆናችሁ ፋራ ማለት ነው። ፋራ፣ እውነቴን ነው የምላችሁ። ለማንኛውም ቤተሰብ እንግዲህ ድራማቸው ሊቋጭ ዳርዳር ዳር እያለ ነው ድራማቸው ማለት ነው ውሸታቸው ሲጋለጽባቸው አሁን በባጡም በበጡም ሆነው ለመታረቅ እየተንደረደሩ ይገኛል ማለት ነው እኛ ደግሞ የምንፈልገው እርቃችሁ ነው አብርሃምና ሩታ ሰላም አውረዳችሁ ሰላማዊ የሆነውን ትዳራችሁ እንድትመሩልን እንፈልጋለን ማለት ነው የእናንተኛ ሰላም መቼም ቢሆን መቼም አንጠላውም እንፈልጓለን እኛ እየጠላን ያለው ውሸት ነው